ሰላም ጤና በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ ለዛሬ ወደ እናንተ ማድረስ የፈለግኩት እድላችሁን የሚወስዱ ሰዎችን ባህርያት ነው። ለጥንቃቄም ለግንዛቤ ማለት ነውእና የእድል ወሳጆች ባህርያት ምን ይመስላል? እንግዲህ ከቅርብ ጊዜ ወዲህ በአንጻራዊ መልኩ ስለ እድል ለመወሰድ ብዙዎች የተሻለ ግንዛቤ ይኖራቸዋል ብዬ አስባለው። ምክንያቱም በዚህ ጉዳይ ላይ የሚሰሩ ቪዲዮዎችን ተከታትለው ነው የሚያዩት። እንዲሁም ደግሞ በዚህ ጉዳይ ላይ የሚሰሩ ቪዲዮዎች ብዙ ተመልካቾች አሏቸው። ምክንያቱም ሰዎች መጀመሪያ በእድል መወሰድ ላይ ያን ያህል ግንዛቤ አልነበራቸውም። ነገር ግን የበርካታ መምህራን በዚህ ጉዳይ ላይ የሰሯቸው ቪዲዮዎች ለብዙዎች ሕይወት መለወጥ ምክንያት ስለሆኑ መዝንቃቄ ለግንዛቤም ስለረዷቸው የተሻለ ግንዛቤ በሰዎች ዘንድ ተፈጥሯል ብዬ አስባለሁ እና ሰዎችም በዚህ ጉዳይ ላይ የማወቅ ፍላጎታቸው ከእለት ወደ ዕለት እየጨመረ መጥቷል። ብዙዎች ስለ እድል መወሰድ አምነዋል፣ እንደሚወሰድ። በፊት ግን እንዴት እድል ይወሰዳል ይባል ነበረ። እድል ብቻ አይደለም፣ መልክም ደምግባትም እንደሚወሰድ መምህራሮች አስተምረዋል። እኛም ያነበብነውን አካፍለናል። የደረስንበትን ሼር ለማድረግ ወይም ለማጋራት ሞክረናል። እና አትጠራጠሩ ድል ይወሰዳል፣ በደንብ ይወሰዳል። በደንብ ብዙዎች በብዙዎች እድል እየኖሩ ነው። ብዙዎች የብዙዎችን ችሎታ የብዙዎችን እድል ቀምተዋል። እድላቸውን አስጠንተው ያንን እድል ከራሳቸው አልፎ ለልጆቻቸው እንደ ሸቀጥ እቃ አከፋፍለዋል። ብዙዎች ማለት ነው። አንዳንዶች አንዳንዶች የሌላውን የትምህርት እድል ወስደው በውጭ ሀገራት በሚገኙ ዩኒቨርሲቲዎች በሰው እድል እየተማሩ ነው። አንዳንዶች በታይላንድ፣ በቻይና፣ በዱባይ እና በሌሎችም ሀገሮች በሰው እድል እየሰሩ ነው። ይሄ የአደባባይ እውነት ነው። የአደባባይ እውነት እና እንግዲህ ከዚህ አንጻር ስንመለከት እድል የሚወሰድ ከሆነ ሰዎች በሰው እድል የሚማሩ ከሆነ በሰው እድል የሚሰሩ ከሆነ በሰው እድል ነገሮችን የራሳቸውን ነገር የሚያደላድሉ ከሆነ እነዚህ ሰዎች ምን አይነቶች ናቸው የሚለው ብዙ ሰው ማወቅ ይፈልጋሉ እና ምን አይነቶች ናቸው? እኛን እድል የሚወስዱ ሰዎች ምን አይነቶች ናቸው? በእኛ እድል የሚጠቀሙ ሰዎች ምን አይነት ባህሪ ያላቸው በእኛ እድል የሚማሩ ሰዎች እኛ ሃይስኩል በነበርንበት ሰዓት የደረጃ ተማሪ የነበር ልጆች ዛሬ ቁልቁል ወርደን እነሱ ግን በውጭ ሀገር ዩኒቨርሲቲዎች ጥሩ ውጤት እያመጡ ትምህርታቸውን የቀጠሉ ሰዎች ባህሪ ምን አይነት ነው የሚለውን አብረን የምንመለከት ነው የሚሆነው። እንግዲህ እድላቸውን የሚወስዱ ሰዎች አንደኛው ባህሪ ምንድን ነው? እናንተን ታርጌት አድርገው የእናንተን እድል ለመውሰድ ፈልገው ሲያጠምዷችሁ ጠብ እርግፍ ብለው ነው የመጀመሪያው መለያ ባህሪያቸው ይሄ ነው። ጠበር ግፍ ብለው ማለት ምንድን ነው? ስትወልዱ ሊያርሷችሁ ይችላሉ። ስታዝኑ ያጽናኗችኋል። ስታጡ ይረዷችኋል። ከቤተሰብ በበለጠ ለእናንተ ደራሾች ሆነው ይታያሉ። በችግራችሁ ጊዜ ማለት ነው እና ቤተሰብ እስኪገርመው ድረስ አንዳንዴ የቅርብ ቤተሰቦቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ እስኪጠራጠሩ እነዛ ሰዎች ጓደኞቻችሁም የቅርብ ሰዎቻችሁም ሆነው ከቤተሰብ በልጠው የእናንተ ቀኝ ክንድ ሆነው ልትመለከቱ ትችላላችሁ። ችግር የለውም እኮ በንጹህ ልቦና ቢሆን ኖሮ ሰው ለሰው መረዳዳቱ ጥሩ ነው። ሰው ለሰውን መደገፉ፣ ሰው ለሰው መድረሱ ጥሩ ነው። ደስ ይላል። እግዚአብሔራዊ መንገድ ነው። ነገር ግን ተንኮንን አዝሎ ሲመጣ ደግሞ አደጋ ነው። አደጋም አለው እና እነዚህ ሰዎች መለያ ባህሪያቸው አንደኛው ይሄ ነው። ነገር ግን በዛ ፍጥነት እንዳልኳችሁ ስትወልዱ ሊያርሷችሁ ሲመጡ ስታጡ ሊረዷችሁ ሲመጡ ስትራቡ ሊያበሏችሁ ሲመጡ ስታረዙ ሊያለብሷችሁ ሲመጡ ስትጠሙ ሊያጠጧችሁ ሲመጡ ተንኮል ይዘው ስለሚመጡ ልክ ታርጌታቸውን ከፈጸሙ በኋላ ሚሽናቸውን፣ ግባቸውን፣ ተልኳቸውን ከፈጸሙ በኋላ በብርሃን ፍጥነት ነው የሚሰወሩት። አታገኟቸውም። ግራስኪ ገባቸው። እናንተ ብቻ ያደላችሁ ዙሪያችሁ ያሉ ሰዎች ግራስኪ ገባቸው ድረስ ደብዛቸውን ያጠፋሉ። ብትደውሉ አያነሱም። ሌላው ቀርቶ የእናንተን ስልክ ስለሚያቆጣ እስኪ ስልክ ቀይሬ እንኳን ለያዛችሁ ብላችሁ ስልክ ቀይራችሁ እንኳን ብትደውሉ በሌላ ሰው ስልክ እናንተነታችሁን ካረጋገጡ በኋላ ወዲያ ነው ስልኩ የሚዘጉት። ምክንያቱም እዛ ሄደው ሲያሰሩባችሁ የሚሰራው ሰው ሚሽናቸውን ከጨረሱ ላይ አያስፈልግም ብሎ ስለሚመክራቸው ልታገኟቸው አያስፈልግም ብሎ ስለሚመክራቸው አያገኟቸውም። አንደኛው ባህሪ ይሄ ነው። ስለዚህ ስትጠመዱ እርግፍ የቀረቧችሁ ሰዎች በነገርኳቸው መንገድ የሚያገለግሏቸው ሰዎች ያንን በሚያደርጉበት ሰዓት ላይ ልክ ጨርሰው እስከሚሄዱ ድረስ ያንን ሲያደርጉ ከተመልካች ካጣችኋቸው ጥያቄ ምልክት ልታደርጉባቸው ይገባል። አንደኛው ባህሪያቸው እሱ ነው። እንግዲህ ሁለተኛው ስለ እናንተ መረጃ በመሰብሰብ በጣም ይታወቃሉ። በደንብ ነው የሚታወቁት። በደንብ ሰው እስኪታዘማቸው ረስ ማለት ነው። ነጋ ጠባ ከራሳቸው ነገር ይልቅ የእናንተ ነገር ስለሚያሳስባቸው ስለ እናንተ መረጃ ይሰብስባሉ። የት ነው ያላችሁት? ከነማን ጋ ነው ያላችሁት? የት ሆቴል ነው የተመገባችሁት? ቤታችሁ ነው የተመገባችሁት? ምንድን ነው የጠጣችሁት? ምንድን ነው የለበሳችሁት? ከነማን ጋር ምን አወራችሁ? አሁን ይሄ እንግዲህ ለሌላው ሰው ለሶስተኛ ሰው ምንም የሚጠቅመው ነገር የለም፣ አይደለ? ይሄ በእናንተ እሳቤ ነው። እድል የሚወስዱ ሰዎች እሳቤ ግን ሌላ ትርጉም አለው። ስለዚህ መረጃ መሰብሰብ ዋነኛ ተግባራቸው ነው። ምክንያቱም ከዛ ላይ ተነሳው ስለሆነ የሚከታተሏቸው ማለት ነው። እና ስለዚህ ዕለት ከዕለት ስለእናንተ መረጃ በመሰብሰብ ነው የሚታወቁት ለምን ደግሞ በጣም የቀርብ ሰዎቻችሁ እንኳን እስኪታዘቧችሁ ድረስ እንዲ እና ሁሌ አንተ ከሱ ትከሺ አትወርድም ከሷ ትከሺ አትወርጅም እስከሚባሉ ድረስ ስለ እናንተ መረጃ በመሰብሰብ ይታወቃሉ። ሁለተኛው ባህሪያቸው ይሄ ነው እና ምናልባት እንግዲህ ለሁለታቸውም የጋራ የሆኑ ሰዎች እገሌ እኮ አደጋግሞ ስለ አንተ መረጃ ይጠይቀኛል የሚል ከሆነ እነዛ ሰዎች ላይ የራሳቸውን ክትትል አድርጎ ሌላው እና ሶስተኛው እንግዲህ ምንድን ነው መረጃ ሰበስባሉ ብያቸዋለሁ ዱባይ ተቀምጠው ስለለበሳችሁት ልብስ ሊነግሯችሁ ይችላሉ ታይላንድ ተቀምጠው ስላደረጋችሁት ጫማ ሊነግሯችሁ ይችላሉ እንግዲህ ያለውን ርቀት ገምቱት እዛ ሆኖ እኔ ስላደረግኩት ጫማ ማንም ሊነግረኝ አይችልም እነሱ ግን የዛን ያህል ክህሎት አላቸው ክህሎቱ ብቻ አይደለም እዚህ ሆነው በደንብ መረጃ እየሰበሰቡ ለእነሱም ፊድ የሚያደርጉ ሰዎች አሉ በዛ ደረጃ ነው የሚከታተሏቸው እድላቸውን የሚወስዱ ሰዎች የፈለገ ቦታ ቢሆን ስለ እናንተ መረጃ ሰብስበው የሚያቀብሉ ሰዎችን በገንዘባቸውን ቢሆን ይቀጥራሉ። ስለዚህ ከጠዋት እስከ ማታ የለበሳችሁትን ያደረጋችሁትን ሁሉ ነገር ሰብስበው የሚነግራቸው መረጃ አቀባይ አላቸው እና ሶስተኛ እንትናቸው እሱ ነው። እንደውም እዚህ ላይ አንድ ሰው ደወለልኝ እና ታሪኩ ሊነግረኝ ፈልጎ ዛን ጊዜ ቲንክ አልተመቸኝ መሰለኝ ሃይላይቱ ነገር ብየው ከነገረኝ ኃይላት ውስጥ አንደኛው ይሄ ነው። የራሱ ወንድም ማለት ነው ሚገርማል። አሜሪካ የሚሄድ እንግዲህ ሀብታም ወንድም እንዳለው ነው የነገረኝ እና እድሌን ወስዷል ብሎ ነው ይሄ ሰው የሚያምነው እና እና ነገሮችም ሲነግረኝም አይ ቲንክ ያ የማይሆንበት ምንም ምክንያት የለም አሜሪካም ሆኖ ስለለበስኩ ሊብስ ይነግረኛል አለ ታይላንድ የሚሄድ ስላደረኩ ጫማ ይነግረኛል ማን ነው የሚነግረው ላለ ይሄ ነገር ማለት ገንዘብ በዚህ ሰዓት ላይ ብዙ ነገር ነው። አፋን ነው ይናገራል፣ ለግራ ይሄዳል። ስለዚህ ወሬ ቀባይ በደንብ መረጃ ቀባይ በደንብ አለ። ስለዚህ እነዛ ሰዎች ግን ትልቁ ነጥባቸው ምንድነው? ወሬ ስላቀበሏቸው ስለናንተ ስላወቁ ሲሆን፣ ስለናንተ ማወቅ ስለእናንተ አለባበስ ስለናንተ አመጋገብ አያገባቸውም። ከጀራው የሚፈልጉት ነገር ከሌላ የሚለውን ነገር ነው ላስገነዘባችሁ የፈለግኩት ስለዚህ፣ የትም ሆናችሁ ስለእናንተ መረጃ በደንብ አላቸው እና የትም ሀገር ላይ ከሀገር ውጭም ተቀምጠው ስለለበሳችሁት፣ ስላደረጋችሁት ን ስለምታዘወትሩት ኮፍያ ሁሉ ሊነግሯችሁ ይችላል። ምናልባትም ደግሞ በጣም የቅርቦቻችሁ ወይ ታላላቅ ወንድሞቻችሁ ከሆኑ በእናንተ ዕድል የሚጠቀሙ ተዝረክርከ፣ በሰው ፊት ለምን ታሰድበኛለህ ሊሏችሁም ይችላሉ። እንዴት አወቅህ ስትሏቸው ተዝረክርከ ላለባበስህን አስተካከል ሊሏችሁ ይችላሉ። ሌላ ሀገር ሆነ ማለት ነው እንግዲህ ከተራራቃችሁ ወይ እነሱ ሀገር ለቀው ከወጡ 10 ቀን 15 ቀን ሊሆናቸው ይችላል። በዛ ውስጥ ግን ስለ እናንተ አለባበስ በደንብ ጠንቅቀው ከእናንተ በላይ ያውቃሉ። እዚህ ደረጃ ደርሰናል፣ በተንኮላዊ መንገድ ቢሆንም ማለት ነው። ሌላውና አራተኛው ምንድን ነው እንግዲህ? ከእነሱ ውጭ የትም ቦታ ላይ እንድትሰሩ አይፈልጉም። ለምሳሌ የቅርብ ቤተሰቦ ልትሆን ትችላላችሁ፣ ወይ ወንድም፣ ወይ የአጎት ልጅ ምናምን ስለዚህ አጋጣሚ የእናንተ ድል ተጠቅሞ ሀብታም የሆነ ሰው ድርጅት ሊኖረው ይችላል፣ እና እሱ ድርጅት ተቀጥራችሁ ልታሩ ይችላላችሁ። አስር ዓመት አገልግላችሁ ሊሆን ይችላል። አስር ዓመት አገልግላችሁ ሊሆን ይችላል። ሌሎቹ በአዶች ከሚያገኙት ደሞዝ በታችም እየሰራችሁ መብት የላችሁም፣ ግን ሰው የሚያውቀው በባለቤቶቹ ሰዎች ዘመድ እንደሆናቸው ነው። ወይ የባለቤቱ ወንድም ወይ የባለቤት የሚስት ወንድም እንዲህ አይነት ነገር ነገር ግን ደሞዛችሁ ከሌላው በታች ነው። የምትፈጉት ግን እናንተ ናችሁ። አንዳንዶች ደግሞ እንባ ብለው በርቀትም በጥርጣሬ ሊያችሁ ይችላል። የውስጣቸውን የሚረዳላቸው ግን የለም። ተይዛችኋል። የያዛችሁ ደግሞ ለነገርኳቸው ነው። በዓላማ ነው የተያዛችሁት። በምክንያት ነው የተያዛችሁት። ግን በምክንያት መያዛቸውን ሁሌ ደሞዛቸው እዛው ላይ ሆነ ከዛ ቤት የሚያወጡ ሰዎች ለምን ብለው አይጠይቁም። ምክንያቱም በዚህ ጉዳይ ላይ ያላቸው ግንዛቤ አናሳ ስለሆነ ማለት ነው እና ያም ሆኖ ከእነሱ ውጭ እንዲሰሩ አይፈልጉም። እናንተም አትፈልጉም፣ ስለተያዛችሁ ላያችሁ ላይ ስውር መናፍስ ስላሉ ከዛ ውጭ ሌላ ቦታ ላይ ሄዶ የመስራት ፍላጎት፣ የመሻሻል ደሞዝ ጭማሪ የማግኘት ፍላጎቱ አይኖራችሁም። ብትፈልጉ እንኳን አይሳካላችሁም፣ ምክንያቱም ላያችሁ ለወርኩስ መንፈስ ስለሆነ ስለተሰራባችሁ ማለት ነው። ብትፈልጉም አትችሉም፣ ብትፈልጉም ይከሽፍባችኋል። ሌላ ቦታ ላይ አኩርፋችሁ እንኳን ከዛ ደሞዝ አልጨመርክልኝም ወንድሜ ብላችሁ ብትወጡ እንኳን የሄዳችሁበት ቦታ ላይ አይሳካላችሁም። ይሄ የብዙዎች ላይ የተፈጸመ እውነት ነው፣ እውነት ነው። እንደዛ የሚሆኑ ሰዎች ነግረውኛል። ከሱ ቤት ወጥቼ እንኳን ሌላ ቦታ ላይ ለመስራት ጥረት ማድረግ እወድቃለው፣ ፈተናውን አይሳካልኝም። ስለዚህ ስለዚህ ሳልወድ በግዴ ተመልሼ የዛው ቤት እንድገባ እገደዳለው፣ ያለኝ አንድ ወንድም አንድ ባለታሪክ አለ። ሌላው እንግዲህ እድገታችሁና የስኬታማ ትዳር ህይወታችሁ በተለይ ብዙዎች እድላቸው የሚወሰድ ሰዎች ለምን እንደሆነ አላውቅም እድል ወሳጆችን በጣም ታርጌት አድርገው እንዲንቀሳቀሱ የሚያደርጋቸው እድገታቸውና ስኬታማ የትዳር ህይወታቸው ነው እና እዛ ላይ መስሎት የሚያደርጉት እድል ወሳጆች የትዳር ህይወታችሁ እንዳይሳካ፣ እድገት እንዳታገኙ፣ እንዳትሻሻሉ እዛው ባላችሁበት አመድ አፋሽ እንድትሆኑ ነው ሌት ከቀን የሚጥሩት ማለት ነው። እና በዚህ አይነት ሁኔታ የብዙዎች የትዳር ህይወት ተበላሽቷል። የብዙዎች እድገት እንደ ግመል ሽንት ወደኋላ ሄዷል። ያሳዝናል። እና ሰው በሰው ላይ እየተመቀኘ እድገቱን ማበላሸት፣ ሰው በሰው ላይ እየተመቀኘ የትዳር ህይወቱን ማበላሸት። ምክንያቱም እነዚህ ሰዎች የትዳር ህይወታችሁ አብቦ ልጅ ወልዳቸው በቃ የተሳካለ ቤተሰብ ደስ የሚል ቤተሰብ መስረታቸው ማየት አይፈልጉም። ይሄ ነው እንግዲህ አሁን በጣም የሚያስጠላው። እናንተ ለፍታችሁ እናንተ እግዚአብሔር በሰጣችሁ ጸጋ እግዚአብሔርን ያመሰገናችሁ ጥሩ የሆነ ቤተሰብ እግዚአብሔር የፈራ ቤተሰብ አፍርታችሁ የራሳችሁን አለም እስከፈጠራችሁ እነዛን ሰዎች እኮ አትነቋቸው። ግን ይሄንን ማድረጋችሁ በራሱ ያበሳጫቸዋል። እንድታድጉ አይፈልጉም። የደግሞ የተሻለ ቤት እንዲኖራችሁ አይፈልጉም። የተሻለ ህይወት እንዲኖራችሁ አይፈልጉም። የተሻለ መኪና እንዲኖራቸው አይፈልጉም። እና ምንተውት መኪናው ለግሪ ነው እንብለው ዛሬ ባይሆን ማለት ነው። ግን እነዚህ እነዚህ ነገሮች እንዲኖራቸው አይፈልጉም። ስለዚህ ሁሌ የሚፈልጉት ምንድነው? ባልና ሚስት የተጨቃጨቁ እንዲኖሩ፣ ልጆቻቸው የተብሳቸው እንዲኖሩ፣ ልጆቻቸው እየፎከቱ እንዲኖሩ፣ እያከኩ እንዲኖሩ። ምንድነው የምትጠቀመው ይህን አድርገህ የሆነ ቤተሰብን በእንደዚያ ድህነት ማጡ ውስጥ ከተህ? ምንድነው ደስታ የሚሰጥ? ምንድነው ደስታ የሚሰጥሽ? ያው አድራጊዎቹ ወንድም ሴት ስለሆኑ ነው የሁለቱንም ጾታ ጣልቃ እያገባሁ የምነግራቸው፣ እና በዚህ ደረጃ ክፋታችን ቀዩን መስመር አልፎ ሄዷል። አለን ነው መችን እንመለሳለን? አላቅም። ሰው ለፍቶ በላቡ በወዙ ጥሮ ግሮ ስለበላ ሌላው የሚናደድበት ሌላው የሚያብድበት ሌላው ጉድጓድ የሚበስበት ምክንያት ሁሌም እንቆቅልሽ እንደሆነብኛ ያለ ሁሌም ማለት ነው የሰውን ንብረት እስካልተመኘው ለቤተሰቤ ራሴ ደክሜ ጥሬ ግሬ በቆምኩ በሁለት ግሬ በቆምኩ፣ ሌላውን ምንድነው የሚበሳጨው? ምንድነው የሚያበሳጨው? ከኔ ውድቀት ጀርባ የዛ ሰው ስኬት እንዴት ስኬት ሊባል ይችላል? ምክንያቱም የሱ የሆነ ምንም ነገር እኔ ጋ ከሌለ ራሱን ችሎ ለምን አይኖርም? ብዙዎቻቸው በነገራችን ላይ ብዙዎች ብዙዎች በዚህ አይነት የክፋት መንገድ ላይ የሚሄዱ እናንተ ስኬታማ ሆናችሁ ከሚያዩ ይልቅ እናንተም እነሱም ተያይዛችሁ ገደል ብትገቡ ነው የሚመርጡት። ከምሬ ነው የምላችሁ የብዙዎች ህይወት ላይ ስለተመለከተ ነው። በብዙ ነገር ይፈትኗችኋል። በብዙ ነገር ማለት ነው። በብዙ ነገር፣ ሌላው ቀርቶ የሆነ ትንሽ ነገር እንኳን እግዚአብሔር ጸጋ ሰጥቷችሁ ተስማምቷችሁ፣ ወይ ወፍራችሁ፣ ቀላልታችሁ የምቾት አይነት ሰውነት የለም እንደዛ እንኳን ሲመለከቷችሁ ፊታቸው የሚቀየር ሰዎች አሉ። ፊታቸው እኔ አንድ ባለ ገራዥ ያለኝን ላስታውሳቸው። ያው በዚህ ጉዳይ ላይ እንደምሰራ ስለሚያውቅ አንድ በሰዎች በኩል ተዋወቅና ቁጭ ብለን የሆነ ቦታ ላይ ሻይ ቡና እያለን ስናወራ ይገርምሃል አለ። እውነትህን እኮ ነው። እኔ እንግዲህ በንግድ አለም ውስጥ ብዙ ቆይቻለሁ። አሁን ማሩ ጠቅልዬ የገባሁት ወደ ገራዥ ስራ ነው። እግዚአብሔር ይመስገን ጥሩ አለ። ነገር ግን በጣም የቅርብ ሰዎች ምን እንደሆኑ ተጋር እንደውም አንተ ብዙ ጊዜ የምትናገረው ገዘፍ አድርገን እምትናገር ኢቨን ሸሚዝ እና ካልሲ ስትቀይር ሊያጠፋ የሚነሳ ማህበረሰብ ያለበት ማህበረሰብ ውስጥ ያለ ነው ብሎ የነገረኝ። አረሳም ባለገራጅ ነው። በጣም ሀብታም ነው። ግን ይናደዳል በብዙ ነገር። እንግዲህ በቅርብ የሚያውቀው ነገር ይኖራል። ኢቨን አዲስ ካልሲ ቀይረ ሲያው የሚናደዱ ሰዎች አሉ አለ። ተራውን ነገር ነው ብላችሁ እና እንዲህ አይነት የክፋት ዘር ከምን ላይ እንደበቀለ እናንተ ራሳችሁ በራሳችሁ መንገድ ፈትሻችሁ አግኘሁት። ግን ይሄ አያዋጣም። የትም ድረስ አያስኬደንም እና ከዚህ ብንወጣ መልካም ነው። ሌላውና ስድስተኛው እንግዲህ ምንድን ነው ሳካቸው ያበሳጫቸዋል፣ ደስታቸው ያበሳጫቸዋል፣ እረፍት አይሰጣቸውም። እዚህ ላይ ዘርዘር ያለ ነገር እነግራችኋለሁ። እንደ እንዳጠቃላይ ግን እድላችሁን የሚወስዱ ሰዎችን ባህርያት በስድስት ዋና ዋና ነጥቦች ነው ልነግራችሁ የፈለግኩት። አጠራርጌ ስድስቱንም ስነግራችሁ፣ አንደኛው ሲያጠምዷችሁ ጠብርግፍ ብለው ነው ስትወልዱ ያደርሷቸዋል ስታዝኑ የመሳሰለው ሁለተኛው ስለ እናንተ መረጃ በመሰብሰብ ይታወቃሉ። ሶስተኛው ሌላ ሀገር ላይ ተቀምጠው የበላችሁትን የለበሳችሁትን የማወቅ ነገር አላቸው። አራተኛው ከእነሱ ውጭ የትም እንድትሰሩ አይፈልጉም። ይሄ ባህሪያቸውን። አምስተኛ ባህሪያቸው እድገታችሁና ስኬታማ የትዳር ህይወታችሁ ኮንፈርት ወይም ደግሞ ምቾት ይነሳቸዋል። ስድስተኛው ሳቃችሁ፣ ደስታችሁ ያበሳጫቸዋል። እነዚህ ስድስት ባህሪያቶች የምትመለከቱባቸው ሰዎች ያው ምን ምን አይነት ሰዎች እንደሆኑ እንግዲህ እነግሬያችኋለሁ። ጥንቃቄ ማድረግ የሚኖርባችሁ እናንተ ናችሁ። ስድስተኛው ላይ ማብራሪያ ላይ ስናወራ ምንድን ነው የሚሆነው? ሳቃችሁ ሰው ሳቀ ተብሎ መተት ሲላግበት ፈኒ አይሆንም ሊያም ደግሞ መራራ ቀልድ ማለት ነው። መራራ ቀልድ በቅርቡ እድል እና አጋጣሚውን አግኝቼ ወደ አንድ ታሪካዊ ገዳም ሄጄ ነበረ እና በአጋጣሚ የተዋወቁት ልጅ አለ ይን ይህንን መርሃ ግብር የሚመለከት ከሆነ ያው ስለ እሱ እንደማውራ ይገባዋል። እንደማይከፋው እርግጠኛ ነኝ። ስሙን መቀስ አያስፈልግም፣ ምክንያቱም ማህበራዊ ሚዲያ ላይ በደንብ የሚታወቅ ልጅ ስለሆነ። በጣም ጥሩ ነገሮችን ይሰራል፣ ብዙ ተከታዮችም አሉት እና በጓደኞች በኩል ነው የተዋወቁት። በጣም ትሁት ልጅ ነው። በነገራችን ላይ ይህንን ልነግረው ፈልጋለሁ እና በዚሁ ባህሪ ይቀጥልበት። በጣም ትሁት ነው፣ ሲያነግራቸው በጣም ለሰው ክብር አለው እና ከተገናኘንባት ደቂቃ ጀምሮ ያንን ባህሪን የተመለከትኩት እና አጋጣሚ ሆኖ መኪና ላይ የተያዘልን ቦታ ጎን ለጎን ነው ከሱ ጋር እና ሰዎች ጋብዘው ነው ወደዛ ገዳ መሄድ ነው እና ቁጭ ብለን በቃ እያወራን ስለ እኔም ስለምሰራቸው፣ እሱም ስለሚሰራቸው ስራዎች እንዲህ እየተወያየን ስንሄድ የሚገርምህ እርቀፈረዋለኝ እና እኔም እኮ የዛ ሰለባ ነኝ አለኝ። ግን አይመስልም ስታዩት ያው ሰውን አይቶ የእርኩስ መንፈስ ሰለባ ነው አይደለም የሚለውን ነገር ማወቅ አይቻል። ብዙዎች የምንሸወደው ለዛ ነው። ለብሰን አምሮብን ሰውነታችን ተመችቶት እንግዲህ ስጋ ባዳ ነው አይደለም፣ እንደዛ ስንታይ ምንም ነገር የሌለብን ነው። በትክክለኛው መንፈሳዊ ስፍራ ሄደን ያንን ነው የምናረጋግጠው እንጂ ማንኛችንም የለብንም አንበል። መላከ መንክራት የሚሉት ነገር አለ። ጸጋ ያለው ሰው ካለ ግን ጋር መጥቶ ማውጣት ይችላል። እኔም አለብኝ ብለው ተናግረዋል እና እና እንደዛ ሲለኝ እረተው አልኩት እና ምንድነው ስለው ያው እንግዲህ ረጅም መንገድ ስለነበር የምንሄደው ምንድነው ያለኝ አባቴ በጣም ጠንካራ ሰራተኛ ነው አለ በጣም በጣም ልነግርህ ከምችለው ላይ መምህርም ነበረ ናምን አለኝ እና አሁን ግን የሚገርም ተሳስሮ ነው እና በጣም ደግሞ ሃይማኖቱ ላይ በጣም ጠንካራ ነው አለ በጣም በጣም ብዙ ቤተክርስቲያኖችን አሰርቷል አለ እና እንደዚህ አይነት ሰዎች ላይ ደግሞ ፈተና ለምን እንደሚበዛ እኔ ግራ ይገባኛል። ቤተክርስቲያን የሚወዱ ቤተክርስቲያን የሚያሰሩ እግዚአብሔር የሚወዱ ሰዎች ላይ በጣም ፈተና አለ። ኮርስ አጋንት እንደዚህ አይነት ሰዎች ስለማይፈልግ ነው። አሁን ስለው አሁን የሚገርም በቃ ኖርማሊ ተሳስሮ ቤት ውስጥ ነው። በጣም ነው ያዘንኩት። ቤተክርስቲያንን የሚያሰሩ ብዙ ትምህርት ቤቶች ያስተማሩ ቤተሰቦቻቸውን የሚወዱ ቤተሰቦቻቸውን ጥሩ ሁኔታ ለዛሬ ማነታቸው ያበቁ አባት በተንኮለኞች የሚገርም እንደውም ቤተክርስቲያን አሰርቶ ሲመጣ ወደ ቤት ሲገባ ድንገት እጅና እግሩ መብረክረክ ጀመረ። ከዛ ወራ ነው የተያዘው። ለካ ለምንድን ነው እንግዲህ ብዙ ገንዘብ እየሰበሰቡ ሳን ስለሚረዱ ያንን ገንዘብ የሚፈልጉ ሰዎች አሉ። ያው በተንኮል ገንዘቡን ስጠን፣ አልሰጥም በሚል ነገር የመጣ ነው እና ለገንዘብ ተብሎ ሰውን ማሳሰር ማለት ነው። እና ረጅም ዓመት ነው ያልወሰድንበት ጸበል የለም ያልሄድንበት ጸበል የለም። አሁንም ተስፋ አልቆረጥንም፣ እየጣርን ነው አለ እና የሚገርምህ በማለ ሀል እኔ በርሜል ጊዮርጊስ ሄጄ ነበር አለና፣ በርሜል ጊዮርጊስ ሄጄ ስጠመቅ አየሁትኝ አለ። በቃ ማን ለምን እንዳደረገ ምናምን አሁን ምንነገረው ነገር ዝርዝር ሁኔታውን በርሜል ጊዮርጊስ ጊዮርጊስ ተመልክቼዋለሁ፣ እና እኔም እንዳለብኝ ጀርባዬ እንደተያዘ ተነገረኝ። ግን እግዚአብሔር ይመስገን እዛ ሄጄ ተጽብዬ አሁን ጀርባዬ ለቆኛለ አለና፣ ያውል የመጣው ከምንድን ነው ከደግነት ግን ለምንድን ነው አልኩት። በኋላ አንኛ ያው ከገንዘብ ጋር በተያያዘ ነው ብያቸዋለሁ። ዋናው ግን ዋናው ሙሉ ቤተሰቡ ላይ ነው ይሄ ነገር የተደረገው፣ ወይም ደግሞ መተት የተላቀው እና ለምን አስፈለገ ሙሉ ቤተሰብ አንተም፣ አባትም፣ ወንድሞች እህቶችም፣ እናትም ላይ ማድረግ ለምን አስፈለገ ስለው፣ ትስቃላችሁ ተብለን ነው። እና ሄቀልድ አይሆንም ምን ማለት ነው አልኩት፣ ግራ ስለገባኝ ምን ማለት ነው ትስቃላችሁ? የእኛ ቤተሰብ አለ በጣም እነዚያ አሁን አንዳንድ ቤተሰብ ደስ የሚል ቤተሰብ አለ በጣም ሁሉም ወንድም፣ እህት፣ እናት፣ አባት ፋቅሮ የሳቀ የተጫወተ ቤቱ ሁሌም ፀሐይ የሆነ ቤት የለም እንደዚህ አይነት ቤት ስታዩ ኑሮ ያጓጓቸዋል። ከምሬ ነው ምላቸው። ጭንቀት የሚባል ነገር የሌለበት ሁሌ ሳቅ ጫወት ያለበት ቤት ምንም ባይኖ ምንም እዚህ ጋ ማተር አያደረግም። ይሄ ቁሱ ማተር አያደረግም። ግን ከልብ መተሳሰቡ ከልብ ፍቅሩ ያለበት ቤት ብዙ እንደዚ ቤቶችን ስለማያውቅ ነው። እና የእኛ ቤት እንደዛ ነው አለ ልጅ። በቃ ሁሌ ይሳቅነው ሁሌ እንጨዋወት እና ሁሌ የቤታችን ሳቅ አይጠፋም። እና ለካ ይሄ የሚያናድዳቸው ሰዎች አሉ እና ያንን ያደረጉት ለምደነው፣ ሳቃችሁ ትስቃላችሁ። ሁሌ ማሽርላ እያረ ይስቃሉ የሚባለው ይህን ጊዜ ነው። እና ሙሉ ቤተሰብ ትስቃላችሁ፣ ትደሰታላችሁ ተብሎ መተት ሲላክበት አስባችኋል? እንዲህ አይነት ክፎችን ጉያችን ውስጥ ይዘን ነው እየተጓዘን ያለ ነው። እና ላይደሰቱ ኖሯል እ እግዚአብሔር ከሰጣቸው ያንን ጸጋ። ዛሬ ብዙ ቤቶች ውስጥ እኮ ሳቅ ጠፍቷል። ብዙ ቤቶች ውስጥ ጨዋታ ጠፍቷል። ብዙ ቤቶች ውስጥ እኮ ጭንቀት ሰፍኗል። ከዚህ ነፃ ሆኖ የሚስቅ ቤተሰብን ማግኘት በራሱ እኮ መደሰት ነው። እኔ የራሴን ታሪክ አልፎ አልፎ ስነግራችሁ ሰምታችኋል። ቤተሰብ ብቸኛ ልጅ ስለሆንኩኝ ያንን ድድር አላገኘሁትም። ያነው እኔ እናት አባቴ ስለነበር ያን ያህል እዚ በመሀላችን ንግግር ይኖር እንጂ ብዙ ቤተሰብ ውስጥ ሆኖ እያውካካችሁ የሰቃችሁ ወንድም ከምንም የተላፋ ምናምን፣ በዛ አይነት ሲስተም ውስጥ አላደጉም። እና እንደዚ ቤተሰብ ሳይ መንፈሳዊ ቀናት ያድርብኛል፣ አልዋሻችሁም እና እንደውም አንዳንድ ጊዜ ያንን ሳቅ ያንን ጨዋታ ያንን ፍለጋ ጎረቤት ሄድ እንደነበር ትይዝለኛል። መልካም ጎረቤቶች ስለነበሩኝ፣ እንዲህ አይነት ቤተሰብን እያደኑ ትስቃላችሁ፣ ትደሰታላችሁ፣ ሳቃችሁ ውጭ ድረስ ይሰማል ብሎ መተት የሚያደርግ ሰው ኢትዮጵያዊ ነው ብሎ ለማስብም በጣም ከባድ ነው። ኢትዮጵያዊነትን በዚህ መልኩ አልነበረም አማቀው። ዛሬ ያ ኢትዮጵያዊነት ተቀይሯል። ያ ኢትዮጵያዊነት ለምን ሳክ በሚል ክፋት መርዝ ተለውሷል ኬት ነው ያመጣ ነው? ይሄ እኛ መሰረታዊ ማንነታችን አይደለም፣ መንሻ ማንነታችን አይደለም። ከቅርብ ጊዜው የወጣ በሽታ ነው፣ ከቅርብ ጊዜ በኋላ የመጣ በሽታ ነው። እና አንድም ቤተሰብ ሳክ ብሎ መተት የሚልክ ዜጋ ያለበት ሀገር ዜጋ መሆን በጣም አሳፋሪ ነው። ከምሬ ነው ምላችሁ እና የልጁ ታሪክ በጣም እየገረመኝ ነው። እስከምንሄድ ድረስ ወይም ደግሞ እዛ ቦታ ላይ እስከምንድረስ ድረስ የሰማሁት እና በቃ ቤተሰቡ በጣም እኔም የጀርባ ሕመም ነበረብኝ እንደነገርኩህ። በርሜላ እጅ ያለው አባቴ ግን እስካሁን በዛ አይነት ሁኔታ እያለ ነው። ወንበር ላይ በሰው ድጋፍ ነው የሚኖረው። ለምን ሳቅ ተብሎ ለምን ሳቃችሁ? ለምን ተደሰታችሁ ተብለው ሳቃችሁን የሚቀማ አጋንንት ዙሪያችሁ አለ ማለት ነው ዙሪያችሁን አለ ማለት ነው። ለዚህም ነው ኢትዮጵያ ውስጥ ያልተነገረ እንጂ ያልተደረገ ነገር የለም እምላችሁ። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። እንግዲህ ይህንን ነገር ያነሷል በሚል ነው በዝርዝር የነገርኳችሁ። ግን እድላችሁን የሚወስዱ ሰዎች ባህርያት የነገርኳችሁ ናቸው። ስለዚህ እነዚህም ባህርያት የምትመለከቱ ከሆነ ነዛ ሰዎች ላይ ከቻላችሁ ራቋቸው ከቻላችሁ ሁ የምንላችሁ፣ እና እዚህ ላይ ኤክስ ኪዩዝ የለኝም። መቻሻል፣ ኮምፕሮማይዝ መደራደር የለም። ቆርጣችሁ ጣሏቸው ነው የምለው ስለማይጠቅሟችሁ ስለሚያጠቋቸው ማለት ነው። እዛ አይነት ባህሪ የምታገኙባቸውን ሰዎች እያስተማማችሁ ከምትሄዱ ቆርጣችሁ ጥሏቸው ትጠቀማላችሁ የሚለው ነው። ረገ መንገድ መጨረሻ ላይ ማሳረጊያ ማድረግ እፈልጋለሁ። እንግዲህ ለዛሬ በሁለተኛው ቻና ላይ ወደ እናንተ ያደረስኩት መራገብር የተከታትላችሁት ነበር ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በሌላ ጊዜ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም